የካቲት 29 2017 ዓ.ም በሾደብ ኢንጂነሪንግ ማህበር ግንባታ የተጀመረው የማሻ ከተማ ንጹህ የመጠጥ ውሃ ፕሮጀክት አፈጻጸም እንደ ጅማሮ መልካም አፈጻጸም ላይ የነበረ ቢሆንም አሁን ላይ የዲዛይን ለውጥ መደረጉና የጎሬ ማሻ ቴፒ መንገድ ወሰን ያለመለየት በግንባታው ላይ ተጽዕኖ መፍጠሩን የፕሮጀክቱ ተቆጣጣሪ ማንድስ ቢኒያም ቦጋ ላይ ይናገራሉ። ዲስትሪቢሽን ከ27 ኪሎ ሜትር 17 ኪሎ ሜትሩ ተጠናቋል። ቀሪው 10 ኪሎ ሜትር ከኮሚኒቲ ባውንደሪ ጋር በተያዘ ከተማ ውስጥ ባለው የአስፋልት ፔቭመንት የታውን ሴክሽን ወርክ ይኖራል። ከዛ ጋር በተያያዘ ሰስፔንድ አድርጓል። እሱን በተመለከተ ከሚመለከተው የከተማ አስተዳደር የባለድርሻ አካላትና ከከንቲባ ጽህፈት ቤት ጋር ዲስከሽን ተከናውኗል። ዋና ዋና የውሃ ታንከር ግንባታና የመስማር ዝርጋታ የተከናወነ መሆኑን የተናገሩት መሐንዲሱ የአስፋልት መንገድ በስራው ላይ ከፍተኛ ጫና በማሳደሩ በተያዘው የጊዜ ገደብ መሰረት ለመፈጸም መቸገራቸውን ተናግሯል። ሜጀር ከሚባሉ ስራዎች እንደምትመለከቱት የ300 ሜትር ኪዩብ የውሃ ታንከሩ ተጠናቋል። የፊኒሺንግ ስራ ነው። ስትራክቸራል ፓርቱ አልቋል። ውሃውን የሚገፋው የፓምፕ ስቴሽናችንም እንደምትጠለቀሉት የስከሌተን ፓርቱ ወይንም ስትራክቸራል ፓርት የምንለው ተጠናቋል። የጣራ ስራ፣ የበር መስኮትና የፊኒሺንግ ስራዎች ናቸው የሚቀሩት። በክልሉ ውሃ ቢሮ የፕሮጀክቶች ግንባታ ቁጥጥር ዳይሬክቶሬት ዳይሬክተር አቶ አያሌው አለማየው በማሻ ከተማ እየተገነባ ያለው የውሃ ፕሮጀክት አፈጻጸም የዘገየው በዲዛይን ችግር መሆኑን ተከትሎም ችግሮቹን ለመቅረፍ በልዩ ትኩረት እየተሰራ መሆኑን አውስቷል። ስራው ለዘገየበት ያው የስራ አጋጣሚ እርጋታን እንጠይቃለን። አሁን ወደፊት በደንብ እንገፋለን። የባክንን ጊዜ እንክሳለን፣ እንገዛለን ወደ ስራ ቶሎ እንጨርሳለን የሚል ሀሳብ ለመስጠት ፕሮጀክቱ በተለያዩ ባለድርሻ አካላት ተሳትፎ እየተገነባ ያለ መሆኑን ተከትሎ የበጀት እጥረት እንዳያጋጥመን ከመዋቅሮች ጋር መክረን የጀመርነው በመሆኑ በጀት ተግዳሮት ይሆናል የሚል እምነት እንደማይኖርም ገልጿል። አሁን ድረስ ከዞን አስተዳደር እና ከከተማ አስተዳደር በጋራ ወደ አስራ ሁለት ሚሊዮን ገንዘብ መሰብሰብ ወይም ገቢ ማድረግ ተችሏል። ቀሪ ሰባ አምስት ሚሊዮን ደግሞ በዚህ አመት እንሸፍናል የሚል የጋራ ኮሚቴውን ተይዞ እኛም ከስራ ተቋራጩ ጋር ያለን ምትን አድርገን ወደ ስራ ገብተናል። የክልሉ ውሃ ቢሮ ምክትል ኃላፊና የመጠጥ ውሃና ሳኒቴሽን ዘርፍ ኃላፊ አቶ ገሰሰ በበኩላቸው ችግሮችን በፍጥነት ለመፍታት ከባለድርሻ አካላት ጋር እየተሰራ መሆኑን አብራርተዋል። በአሁኑ ሰዓት ከተያዘው ከጊዜ አኳያም ፕሮጀክቱ በጊዜ መጠናቀቅ ስላለበት እነዚህ ከቅርብ ጊዜ ሳይት የገቡ የመንገድ ስራ ሰዎቹ ጋርም የኛ አማካሪ ተነጋግሮ ባንደሮቹን እየለዩ ያለበት እና በጊዜ መስመሮቹ መጠናቀቅ እንዳለባቸው ይህን ስራዎቹ እኛም በቅርብ ክትትል እያደረግን እሱም ወደ ስራ ገብቷሉ የእኛ አማካሪዎችም ፕሮጀክቱ በተያዘለት የጊዜ ገደብ ተጠናቆ ለአገልግሎት እንዲበቃም የሚጠበቅብንን እየተወጣን እንገኛለን፣ ያሉት ኃላፊው አስፈላጊ ጥሬ ዕቃዎችን ከውጭ ከማስገባት ጀምሮ ከክልሉ የሚጠበቅ በጀት ተደራሽ ተደርጓልን ብሏል። ለፕሮጀክቱ ከውጭ የሚገቡ ከሀገር ውስጥም የሚገቡ እቃዎቹ በዚህ ሰዓት ሬዲ ነው። ቅድም ያለው እንደገለጠው ዋናነት የኛ ችግር ነው ብለን ከውጭ የሚገቡ እቃዎቹ በተለያዩ ምክንያት የሚዘገዩ ከሆነ ፕሮጀክቱ ሲቪል ወርክ አልቆ ሊቆይ ይችላል ብለን ነበር። አሁን ከውጭ የሚገቡ እቃዎቹ ነገ ወደ ሳይት የሚደርሱት አሉ። ቀጣይ ከሁለት ሳምንት በኋላ ወደ ሳይት የሚጓጓዙ የፓምፕ የጀኔሬተር አይነት እቃዎቹ ወደ ሳይት ይገባሉ እና ፕሮጀክቱ አሁን የተሰጠው እስከ መጋብ ሰላሳ ነው እኛ እነዚህ ችግሮቹን ታሳቢ አድርገን እስከ መጋቢት 30 ውል አራዝመናል። የማሻ ከተማ መጠጥ ውሃ ፕሮጀክት የሚገነባበት በጀት በየደረጃው የሚገኙ የመንግስት መዋቅሮች ተሳትፎ ያለበት በመሆኑ ማሻ ከተማና ማሻ ወረዳ እንዲሁም ዞኑ የሚጠበቅበትን ማቺንግ ፈንድ ከወዲሁ ገቢ እንዲያደርጉም ምክትል ቢሮ ኃላፊው ጠይቋል። ፕሮጀክቱን ለማጠናቀቅ ከ350 ሚሊዮን ብር በላይ በጀት የሚጠይቅ ሲሆን በዋንዋሽ ፕሮጀክት 90 ሚሊዮን፣ ከክልሉ መንግስት 87 ሚሊዮን ብር፣ ከሸካ ዞኑ አስተዳደር ከማሻ ወረዳና ከተማ መዋቅሮች 87.8 ሚሊዮን ብር ይጠበቃል ተብሏል። ከዚህ አሀዝ ከክልሉ መንግስትና ከዋንዋሽ ፕሮጀክቶች በኩል ያለው በጀት የተሸፈነ ሲሆን፣ ከዞኑ አስተዳደርና ከሁለቱ መዋቅሮች ገቢ የተደረገው 12 ሚሊዮን ብር ብቻ መሆኑን ከክልሉ የተገኘው መረጃ ያመላክታል። ቀሪ 75 ሚሊዮን ብር ከሸካ ዞን አስተዳደር ከማሻ ከተማና ወረዳ የሚጠበቅ መሆኑም ተመላክቷል።